ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ዝዝት በል አገራችንን አላህ ሰላም ያደርግልን። ሀባይብ፣ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ዛሬ ይዤ የመጣሁት የጣት ቀለበት አራት ግራም ነው። የአራት ግራም ዋጋ ምን ይመስላል የሚለውን እነግራችኋለሁ። ቀኑ እሁድ ነው። ኖቬምበር 16 2025። በዛሬ በእሁድ የቀን ውሎ ያው እንግዲህ ዋጋውን የማሳወቃችሁ ይሆናል። ለዚ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሸር ማድረጋችሁን እንዳትረሱ። አራት ግራም ዋጋ ምን ይመስላል? ወርቅ ወዴት እየሄደ ነው? እየጨመረ ነው ወይንስ እየቀነሰ ነው የሚለውንም አያይዤ እነግራችኋለሁ ማለት ነው ወርቅ እንግዲህ አራት መቶ ሰላሳ አምስት የአንዷ ግራም ሂሳብ ማለት ነው። ወርቅ ቀንሷል አራት መቶ ሰላሳ ሆኗል ብሏችሁ የግራሟን ሂሳብ ብቻ ነው ይህ እንዳትሸወዱ። የግራሟን ሂሳብ ደግሞ በግራም አይሸጥም ታውቃላችሁ። አንዷ ግራም ብቻ አይሸጥም። ለምን ደሪባ ቀር መስነእያ ግድ ነው፣ የመሀል ግድ ነው የሚቀር ነገር አይደለም። መሀል መክሰብ መስነእያ በፍጹም በፍጹም የሚቀር ነገር አይደለም ማለት ነው። በተደጋጋሚ የምትጠይቁኝ ስለ መስንእያ፣ ስለ ደሪባ ይሄ ይሄን ትጠይቁኛላችሁ፣ በውስጥም እንደዚሁ በኮመንት እንግዲህ። ሀባይ ወርቅ 250 የሚል የሰራው ቪዲዮ አለ። ሙሉ መረጃውን እዛ ታገኙታላችሁ፣ በዚህ እንዳልደጋግመባችሁ ማለት ነው። ስለዚህ መስንእያ ግድ ነው። ያለ መስን እያ መግዛት እንችላለን ወይ ብላችሁ ለምጠይቁኝ አይቻልም። ያለ ደሪባ ነው እንጂ ያለ መስን እያ በፍጹም መግዛት አትችሉም። የግራሙ ሂሳብ እንዳለ ሆኖ መስን እያ ይጨመርበታል። የመሀል መክሰብ ይጨመርበታል። ይሄ ግድ ነው። የደሪባ እናንተ ከፈለጋችሁ አዎ፣ ካልፈለጋችሁ ደግሞ እንደ ፍላጎታችሁ ነው። ከዛ ውጭ ግን እንዳልኳችሁ ይሄ ሁለቱ ግዳጅ ግዳጅ የማይቀር ነገር ነው። ብቻዋን ግራሟ አትሸጥም ማለት ነው 435፣ 440 ቢሆን የአንድ ግራሟ ዋጋ ብቻውን አይሸጡላችሁም ይህም ሁለቱን ሳይጨምሩ ማለት ነው። ከዛ ውጭ የምልላችሁ ፈልጌ ነው ወርቅ ስገዙ በደንብ ካራንቱ ነው ማለት ነው። ካራንቱን እያያችሁ ግዙ። የዚህ የአራት ግራም ዋጋ 1900 ሪያል ነው ውዶችዬ፣ ማለት ነው። የመስነያ የመሃል መክሰብ ተጨምሮ የግራሙ ዋጋ በአንድ ማለት ነው 1900 ሪያል ነው ማለት ነው። እና እንግዲህ አንዳንድ ሰዎች 430 ነው ግራም፣ 440 ነው ቢሏችሁም ወይም ደግሞ ወርቅ ቤት ሄዳችሁ እናንተ ስትጠይቁ አለውም ከምግራም ካላችሁት የግራሟን ሂሳብ ብቻ ነው የሚነግራችሁ ከዛ በኋላ ሲታሰብ የመስነእያ አለ፣ የደሪባ አለ፣ የመሀል መክሰብ አለ። ይሄ ሶስቱ ከግራሙ ውጭ ይጨመርባችኋል። እናንተ ናችሁ ከዛ በኋላ ተከራክራችሁ ሁሉንም የመስነእያ ባይቀርም መከራከር ትችላላችሁ። ባይቀርም ማለት ነው ትከራከራላችሁ። እንዲሁም ደግሞ ደሪባ ከፈለጋችሁ የደሪባውም እንዲ ታልፈለጋችሁ እንዲቀር መነጋገር ያለባችሁ እናንተ ናችሁ ማለት ነው። ይሄን ሁሉ የምነግራችሁ ለምንድን ነው ግልጽ እንዲሆኑላችሁ ነው ማለት ነው ውዶች እና ይህንን ይመስላል። እዚህ የድነሹ አደለሽም ለምትሉ ያው ድምፅን ስለያዘኝ ነው፣ ጉፋን ስለያዘኝ ነው። በጣም ይቅርታ እንግዲህ ይህንን ማለት ስላለብኝ ነው። ለምታበረታቱኝ ውድ ቤተሰቦች እጅግ አድርጌ አመሰግናለሁ። በቀጣይ እንግዲህ የሁሉንም ሀገር ይሻለኝና እንሻላ የማቀርብላችሁ ይሆናል። በዚህ ድምፅ ያው በጣም ስለሚደብር ድምጽ ምንም ማድረግ አይቻልም። ቻሉት ሀባይ በጣም አሪፍ አሪፍ ቀለበቶች አሉ። ቀለበት ስትገዙ ፈርጥ ያለው ባይሆን ብዬ እመክራችኋለሁ። በእርግጥ ፈርጥ ያላቸው ታላይ ፍሱስ ያላቸው በጣም ነው የሚያማምሩት። ምንም ቢሆን ግን ይህኛውን ልሙጡን ብትገዙ የተሻለ ነው። ምክንያቱም ከልብስ ጋር ልትበር ትችላለች፣ ልትወልቅ ትችላለች ፍሱሷ። እንደገና ወርቅ ቤት ሄዳችሁ የግድ ማሰራት አለባችሁ ማለት ነው። ከወለቀች ይህን ይሄን አለ በኋላ ደግሞ ልሽጥ እንኳ ብትሉ ያቺ ፍሱሷ አትታሰብላችሁም። ከፍሱሷ ውጭ ያለው ሳፊ ወርቋ ብቻ ናት የምትታሰበው ማለት ነው። እና ማወቅ ያለባችሁ 400 ምናምን የሚባለው 400 475 ነው ከመስነያ ጋር